ይነገራል ቃል ነበር ይላል ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ቃል ማለት የግሪክኛው ቃል ምን ማለት ነው የግሪክኛው ቃል ሎጎስ የሚለው ምን ማለት ነው ቃል ማለት ይኸውልህ ቃል ማለት እሱ በመጀመሪያ የሚናገረው ከእግዚአብሔር ጋር የነበረውን ነው አሁን ለምሳሌ ቃል የሚለው ቃል ብቻ ነው አሁን እዚህ ጋር እናንተ ፈታችሁትና ቃል ብላችሁ አስቀመጥክና ቃል ማለት አይደለም ኢየሱስ የተስፋ ቃል ነው ተግባባል ስለተስፋ ያወራል? ሎጎስ የሚለው የግሪክ ወርድ፣ ስለተስፋ ተስፋ ያወራል፣ ስለ ቅድ ያወራል፣ ስለ ኒውስ ያወራል፣ ስለ አስተምሮ ያወራል። ለምሳሌ አንድ ጥቅስ ልስጥህ፣ አንድ ጥቅስ ልስጥህና ይህም በምን እንደምፈተው ላሳየህ። አንድ ጊዜ አንድ ጊዜ እንዳልከውንና እንዳልከው ላስረዳና። እሺ በመጀመሪያ የተስፋ ቃል ነበር፣ እሺ የተስፋ ቃልም በእግዚአብሔር ዘንድ ነበር፣ የተስፋ ቃል ደግሞ እግዚአብሔር ነበር። ነው እያለ ያለው ነው ምትለው። ያ ያ ኦፍ ኮርስ ልንገር ማለት እንደሆነ። ስለዚህ የተስፋ ቃሉ እግዚአብሔር ነበር ማለት ነው። አዎ ትክክል ነው። ምን አይነት ምንድነው? እግዚአብሔር ነው ማለት ጥያቄው፣ እግዚአብሔር ማለት ቴዎስ የሚለው የግሪክኛ ቃል ልንገር ወይ ቴዎስ የሚለው የግሪክ ወርድ ማለት ነው። ለብዙ ነገር ሊውል ይችላል። ለምሳሌ ዮሐንስ ወንጌል ምዕራፍ 10 ምዕራፍ 10 ቁጥር 35 ላይ እነዚያ መጽሐፍ ሊሻር አይቻልም እና እነዚያ የእግዚአብሔር ቃል የመጣላቸውን እግዚአብሔር ካላቸው ይላል። ተስማማለ። ስለዚህ የእግዚአብሔር ቃል የመጣላቸው እግዚአብሔር ናቸው። ቴዎስ ናቸው። የእግዚአብሔር ቃል የመጣላቸውን እግዚአብሔር ናቸው አይላቸውም፣ እኮ አማልክት ናቸው ላሳየህ። እኮ አንተና ያልከው እሱ ግሪክኛው ጋር አውራ። እኔ ግሪክኛ አልችልም፣ አማርኛ ግን እኮ መጽሐፉ ላይ ነው የምንለው። እኛ ኦሪጂናሉ ላይ ስንሄድ ማለት ይሄ መጽሐፉ ኦሪጂኑ ከየት ነው ብለን ስንል ግሪክ ላይ ነው። ስለዚህ ግሪኩ ላይ ደግሞ ቴዎስ ነው የሚለው። ይህን ልጅ ለምንድን ነው የምታስገቡት? አልቃሻ ልጅ ነው። አሁንም ሊያለቅስ ስለሆነ ክርስቶስን መስበክ ሲችል ትገ ይገባል። እሺ፣ እኔ ምንም የሚለው ቃል የሚለው ቃል ለብዙ ነገር ይውላል። የጸጋ አምላክ ለሚሉትም ይመጣል ሁለተኛ ደግሞ የባህሪ አምላክም ለሚለው ይመጣል ለምሳሌ ቅድም እንደነገርኩ ነው ላሳይ አንድ ጊዜ ላሳይ እሺ ማየት የምትፈልግ ከሆነ አንድ ላሳይ ማወቅ የምትፈልግ ከሆነ ይሆን ለምሳሌ የዮሐንስ አንዳንድ ላሳይ መጀመሪያ ዮሐንስ አንዳንድ ላይ እንደምትመለከተው እዚህ ጋር ምን አለ ካይ ሆሎጎስ ኤን ቴዎስ አቀማመጡ እንደዚህ አይደለም ኖርማሊ ካይ ቴዎስ ኤንሆሎጎስ ነው የሚለው ስለዚህ አሁን ሎጎስ ማን ነው ቴዎስ የምትለው አታያለች እ ቴዎስ ሱፕሪም ዲቪኒቲን ያመለክታል አለ ፊግራቲቭሊ ኤን ማጅስትሬት ብሎ በኤብራይዝም እንደዚህ ይቀመጣል አለ ይህንኑ ይዘን ዮሐንስ 10፡35 ላይ ስትመጣ ቴዎስ የሚል ቃል አለ እዚህ ጋ አየው ቴዎስ የሚል ቃል አለ ቴዎስ የሚለው ለጋድም ለኤጋደም ለሚል ይመጣል አለ። ይሄ የእግዚአብሔር ቃል ይመጣላቸው ሁለት ቴዎሶች ናቸው ያሉት።